ኢትዮጵያ ፌዴራል ፖሊስ ባለፉት ሰባት የለውጥ ዓመታት ውስጥ ሪፎርም ከተከናወነባቸው ተቋማት አንዱ ፌዴራል ፖሊስ ነው ማለት ነው። ለዚህ የፌዴራል ፖሊስ በሪፎርም ውስጥ ብዙ ውጤታማ ስራዎችን ሰርቷል። አንዱና ዋናው የሀገራችን ሰላምና ደህንነት ለማጽናት ከአገር መከላከያ ሰራዊትና ከሌሎች ከክልል የጸጥታ ኃይሎች ጋር፣ ከደህንነት ተቋማት ጋር፣ ከሀገራችን ህዝብ ጋር ተቀናይቶ እሷትነት ጭምር በመክፈል ውጤታማ ስራ ሰርቷል። ዛሬ ሀገራችን ልደረሰችበት ደረጃ እንድደርስ የበኩሉን ድርሻ በከፍተኛ ኃላፊነት ተወጥቷል። የኢትዮጵያ ፌዴራል ፖሊስ ጠንካራ ፕሮፌሽናል የሆነ የትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ ሆኖ እንዲደራጅ በተሰራው ስራ ውጤት ተገኝቷል። ለዚህ ማሳያው ምንድን ነው? አጠቃላይ የፌዴራል ፖሊስ የሰው ሀይሉ በከፍተኛ የፕሮፌሽናል አቅም እየተገነባ ነው ያለው። የቴክኖሎጂ አቅሙ በከፍተኛ ደረጃ እያደገ ነው። እንደዚሁ ደግሞ በወንጀል መከላከልም በወንጀል ምርመራ ስራውም ውጤታማ ስራዎችን ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ለምሳሌ ለማንሳት በኦሮሚያ ክልል ከዚህ በፊት የሸኔ ሽብር ቡድን በየቦታው ሲፈጽማቸው የነበሩ የሽብር ተግባራት ሀገር መከላከያ የሚመራ ኮማንድ ፖስት አለ። በዛ ኮማንድ ፖስት ስር ፌዴራል ፖሊስም የክልሉ ፖሊስም እንደዚሁ ደግሞ የክልሉ የጸጥታ ሌሎች የጸጥታ አካላትና መስተዳደር ተቀናኝቶ ከህብረተሰቡ ጋር በሰራው ስራ ዛሬ ላይ በጣም ትርጉም ያለው ለውጥ የተገኘበትና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበትና ተጨባጭ ለውጥ የመጣበት ነው ያለው። እንደዚሁ በአማራ ክልልም በተመሳሳይ የሀገር መከላከያ በሚመራ የኮማንድ ውስጥ ፌዴራል ፖሊስም ተደራጅቶ በተሰሩ ህግ የማስከበር ኦፕሬሽኖች ውጤታማ የሆነ ስራ ተሰርቷል። ዛሬ ላይ ትላንት እዚያም ያለው የጽንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት ከፍተ ያደረጃ መቆጣጠርና የአካባቢውን ሰላምና ደህን ለማረጋጋት በተሰራው ስራ ውጤት ተገኝቶ ከሽብር ጋር ተያይዞ ከአልሸባብ ጀምሮ ከሁለት አመት በፊት ከመቶ በላይ የሚሆን የአልሸባብ በጣም ከፍተኛ የሆኑ ኦፕሬሽኑ ሲሳተፉ የነበሩ በሶማሌ ክልል በተሰራ ኦፕሬሽን የተያዙና ከነሱ ጋር ተያይዞ ምርመራ ተደርገው እስከ እድሜ ልክ ውሳኔ የተሰጠባቸው እንደዚሁ ከሸኔና ከጽንፈኛው ጋር ተያይዞ ከ972 የሚሆኑ ተጠርጣሪዎች በቁጥጥር ስር የዋሉበት ከ259 በላይ መዝገብ ተደራጅቶ እነዚህ ኃይሎች ከተለያየ አገር ውስጥ የተለያዩ ችግር ለመፍጠርና የተለያየ ችግርም ፈጥረው በዚህ በእገታ ላይ የተሰማሩ በሰው ግድያ ውስጥ የተሰማሩ አዲስ አበባ ላይ አደጋ ለማድረስ የፍንዳታ መሳሪያዎችን ይዘው አዲስ አበባ ውስጥ የተያያዙና በኦሮሚያም በአማራ ክልልምና በሌሎችም ጭምር ከሽብር ጋር ግንኙነት ያላቸውን ፌዴራል ፖሊስ 972 ሰው በቁጥጥር ስር አውሎ 259 መዝገብ አደራጅቶ ጉዳያቸው እየታየ ነው። አንዳንዶቹ ውሳኔም እየተሰጠ እስከ ከአስር አመት በላይ የተፈረደባቸው ተጠያቂ የሆኑበት ሁኔታ ነው ያለው። ከሞባይል ባንኪንግ እና ከቴሌብር አጠቃላይ ትራንዛክሽን ጋር ተያይዞ በጣም ብዙ ሰዎች ሲጭበረበሩ እናያለን። ይሄን ነገር እንዴት መከላከል ይኖርብናል ብለን በከፍታ ኃላፊነት ለመስራት ጥረት አድርገናል። በዚህ አመት ከሰራ ነው አንዱና የተሳካ ኦፕሬሽን የምንለው በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥጥር ስር መዋል ችለናል። እስካሁን ባለው ሪፖርት ወደ 80 የሚጠጉ በተለይ አይቲ ላይ የራሳቸው እውቀት ያላቸው እነዚህን ኃይሎች በቁጥጥር ስር መዋል ተችሏል። ከነሱ ጋር የተለያየ በጣም ብዛት ያለው ሲም ካርዶችን ሞባይል ቀፎዎችን እንደዚሁ ኮምፒውተሮችንና ከአምስት መቶ በላይ የባንክ አካውንት በተለያየ ስም የወጣ የባንክ አካውንት ሚዴት ሊ ብሩን ሀክ እንዳደረጉና አጭበርብረውን መውሰዳቸውን ሲያረጋግጡ የሚበትኑበትን የባንክ አካውንት ደብተሮቻቸውን በቁጥጥር ስር አውለን አሁን ኦልሞስት ያ ሪፖርት በከፍተኛ ደረጃ እየቀነሰ ነው ያለው።